ቤታዩና ሊያሾ ምን አጋጠማቸው? ምን ተፈጠረ? በአሁኑ ሰዓት እንደው ሚዲያ እያጨናነቁት ነው፣ በተለይ ቲክቶክ አካባቢ ማለት ነው። እንግዲህ ሁለቱ በምናውቃቸው ሚዲያ ላይ በዚህ ሰዓት የሚያስተዋውቅ ሁሉም ሚዲያ ላይ ነው። እኔ ሊያሾ ማቃድ ቆየ እንደው ሀገር ሳትገባ ት ነበረችው ኦማን መሰለኝ የነበረችው። እኔ ከሚዲያ መጀመሪያ ከማውቃቸው ሰዎች አንዷ ሊያና? ዩኒ መጋኛ ዩኒ ማኛ ዩኒ ማኛ ነው ማለት ነው። እና ከዛ ቤታዮም አወቅኳት ማለት ነው እና ኖርማል ነበሩ። እንግዲህ ያው ጓደኛም ነበሩ። አሁን ግን ጓደኛ አይደለንም እያሉ ነው። እኔ ነው ሰው ኖራችሁ ጓደኝ ነብሮች ኖራችሁ አውርታችሁ አውርታችሁ ስትጣሉ ጓደኛ አይደለንም የምትሉት ነገር እሳ ጓደኛ አደለችው ጓደኛ አደለችው ስታወሩ በውስጥ ጓደኛ አልነበራችሁም እንዴት? እኔ አንድ ጥያቄ አለ። አንድ ሰው ጓደኛ ይኖረዋል አይደል እንዴ? ስለዚህ በሰላም ጊዜ፣ በፍቅር ጊዜ በፍቅዝ ጊዜ ያወራል፣ በኖርማል ጊዜ ያወራል። ጓደኛም ስትሆኑ ብዙ ነገር ታወራላችሁ እንግዲህ። ጓደኛ ሁሌም አይኖርም እንግዲህ መጣላት አለ፣ ሴጣን አላ በመሀል ስለዚህ ትጣላላችሁ አይደለም ጓደኛ። እናትና ልጅም አባትና ልጅም ይጣላሉ። በፍ እኔ በጣም የሚያስጠላኝ ነገር ጓደኛ ሆናችሁ በሰላማችሁ ጊዜ ያወራችሁትን ነገር ከኋላ ስትጣሉ ሚዲያ አውጥታችሁ የምትዘሩት ነገር እርሳ። ምንም ቢሆን ጓደኛ ምናምበላችሁ፣ ምንም ቢሆን እኮ አሳልፋችኋል እንዴ! ብዙ ነገር እኮ ይወራል ጓደኛ ስትሆኑ። ምን ሆናችሁ ነው? እኔ በህይወቴ ከሚያስጠላኝ ነገር አንዱ ይሄ ነው። ጭራሽ በሚዲያ እንደዚህ ያለችኝ፣ እንደዚህ ጻፈችልኝ፣ እንደዚህ ጻፈችልኝ። ዲያና ቤታዮ ብቻ ሳይሆን ማን ናችሁም እንዲ በደህና ጊዜ እኮ ብዙ ነገር ይወራል። ያን ቀን ጠብቃችሁ ስለ ጠጣላችሁ ብቻ አውጥታችሁ የምታወሩ ሰዎች አላችሁ። ና ያው ሚዲያ የማያሰማን የማያየን ነገር የማያሳየን ነገር ያሳየናል፣ ያሰማናል። እኛ ከሰማን ማለት ነው። እና ጥሩ አደለም። እንደዛ እዛ አስታውሱ መጀመሪያውን አስታውሱ። መጣላት በእናንተ ተጀመረ። ሰው ይጣላል እንዳልኳችሁ እን ምን ሆናችሁ ነው ገና የእና የአብርሽ ጭቅጭቅ ሳንጨርስ የእናንተው ደግሞ ተው፣ ገባ አድርጉት እና በአብርሽ ሰርግ ምክንያት ሁላችንም የመደም ቅመሞች እየተባለን እየተሰደብን፣ እናንተ ደግሞ በዚህ ሌላ ወሬ እንዴ የወሬ እንደዚህ ያክል ጓደኝነታችሁ እንደ ጓደኝነቱ ይቅር አላስተዋዳችሁ ተከባበራችሁ ኑሩ። በምትበሉትም እንደውም ተው እንጂ ተው ትልቅ ሰዎች ናቸው። ተጣሉ ከፈልጋችሁ ግን መጀመሪያ ነበረው ነገር አጥታቸው ሚዲያ ላይ ሚዲያ ላይ አታስቶ እያንዳንዳቸው በሽ ሆነ ስቶሪያችሁ ላይ የምትለጥፈው ነገር እሳ እንደዚህ ብላይ ነበር ረ ረ እንግዲህ ያው ቤታዮና ቤታዮ ያው መነሻው ልንገራችሁ ቤታዮ ባለፈው ጠፍታ ነበረ የአንድ ወር ያክል ማለት ነው ከዛ ስትመጣ ሊያ ደግሞ ሰርጀሪ ተሰርታ ነው መጣችሁ አለች ልንገራችሁ ብዬ ነው አልሰማችሁ የምን ሰርጀሪ እቃ ወፍራም ነች ሰርጀሪ ተሰርታ ተስተካክላ መጣች ስትመጣ ደግሞ ዋሸችን አለች ማን ሊያሾ ምን ዋሸች ሲባል አይ ስፖርት ሰርች ስፖርት ሳይሆን ዳይት ላይ ነበርኩኝ። የአንድ ወርድ ሚዲያ ላይ ጥፍት ብላ እየተፈላለገች ነበር። ብዙ ልጆች ብዙ ተከታይ አላት፣ ብዙ ስለሚወዷት እየፈልጓት ነበር። ጠፍታ ነበር። አሁን እኳ አንድ ወር ከምናምን መጣች። ስለዚህ ምን ነበር አለች? ያው አሞኝ ነበረ እቃ። አሁን ደግሞ በቪዲዮ ስትወጣ ደግሞ በጣም ከሳች ቤታዮ። ከዛ ዳይት፣ ለምን ሆነች ነው እንደዚህ ስትባል፣ ያው ዳይት አለች ሊያሾ ደግሞ ዳይትና ሰርጀሪ ለይተን እናቃለን። ቱርክ ነው ያለ ነው። ለምን ትዋሻለች? ያው እስካሁን ሚዲያ ከወጣች እስካሁን እንደዚህ ቆማ ሰውነቷ አሳይታ አታቅም። ሁሌ ቁጭ ባለበችብት ነው። አሁን ደግሞ ሰርጀር ሲትሰራ የው በአንድ ቆመች። ቁሚ ሳንላት አንድ ሰው መቆም መቀመጥ አይችልም እንደ መብት አደለም እንዴ ብላ ቤታየውን ደግሞ አንቺ ያለ ምግብ ምን ታቀያለሽ? ልንገራችው ብዬ ነው። ምግብ ትበያለሽ ማሻላ፣ ያ ትበላለች። እንደው ኢትዮጵያ ውስጥ ነች ወላደለችም? እንደው አንዳንድ የሰው አይን የሚባል ነገር አለና፣ መብቷ ነው። በብር አልሰረቀች፣ ምናላለች? እንደ አንቺ አገሰስ ምግብ አተሸታቂ። በዚሁ ስድቡ ነገራችሁ ብዬ ነው። ምን ትላላችው? ምግብ አይተሸታቂም፣ ምግብ ከአንቺ ጋር አላደገም። በየአይነቱ ሚዲያ ላይ የሰው ልጅ እንጀራ ቆርሶ በእጁ ነው የሚበላው። እሷም እኮ በእጁ ነው የምትበላው። እኔ ምንስ ልደረግ ምን አገባሽ? ዳይት ነው አደረግኩኝ የከሰሁት እንጂ ሊያ፣ ሁሉም ነገር እናውቃለን። በዚህ ጀመሩ። በቃ ይሄ ነው አለላችሁ። የምር በዛ ሰዓት የተጻጻፉት፣ በዛ ሰዓት ያወሩት፣ ስለ ሰው ያወሩት ከሌ እንደዚህ ብለንም የንትናን እንደዚህ ያላሽኝም ነበር ወይ ብሎ ምንም ያወርዳል ምንም አለ የበር ሎድ አይቀርም ና ሰው ሲጣላ ወደና ጊዜ የነበረው ነገር እንደዚህ ደግሞ ትልልቅ ሰው ስትሆኖች አስቸጋሪ ነው። ተው ተው ጥራት ነው። ሊያም ምትበላ በገንዘቧ ነው ትብላ። ቤታዩዋንች ካሰራሽ ያሰራሽ ነው። እኔ በመሀል ግን አንዳንድ ልጆች አላቸው ሁለቱም ተከታይ ያላቸው ሁለቱም ያው ብዙ ተከታይ ያላቸው ሁለቱ ደግሞ እሳትና ማጨድ የሚያቀብሉ አሉ። እሳትና ክርቢት። አዎ፣ እሳትና ጭድ። አዎ፣ እሳትና ጭድ የሚያቀብሉ አሉ። ከዛም ትክክል፣ ከዚህም ትክክል። ያው ብዙ ተከታይ ካላቸው ብዙ ሰው ነው የሚነካካው፣ ታውቃላቸው። እና ሁለቱም ሚዲያ ሰው ናቸው። ሁለቱም ሁለቱ የሚራሳቸው ቤታዮ ላይ በጣም ሰው ይወዳታል፣ ብዙ ተከታይ ያላት። ሊያም እንደዛው መጀመሪያ አካባቢ ነው ሚዲያ ወጣቸው፣ ብዙ ሰው ያውቃታል። በመሀል አጨብጫቢ ሁለተኛ ደግሞ አንቺ እንደዚህ በይ አንቺ እንደዚህ በይ የሚል የሚል ለና እኮ አሉና፣ በተለይ እነሱ ወጣም እያጋጋሉ ነው። እ ቤታዮ በይቱብ እመጣለሁ አለች። ከዛ ሊያ ወቃ ነይ ሌሎቹ ምን አሉ? ቀንታ ነው በይቱብ ስለሚከፈል፣ ቤታዮ ቀንታ ነው እንትና፣ ሊያ ቀንታ ነው ቤታዮ በይቱብ መምጣት ሊያ ደግሞ እኔ ምን አስቀመል የሚከፍለው ጉግል። እኔ ቅናት ረ ረ ጨብጫቢ ነኝ ጨብጫቢ የሚሉ አሉ። ብዙዎቹ ግን እኔ የምላችሁ እዛም የምታጨበጭቡ፣ እዛም የምታጨበጭቡ እዛም ትክክል እዚህም ትክክል ብላችሁ እንገና ነገሩ እንዳይበርድ የምታጋግሉ በመሀል አላችሁ፣ እና ተውጥሩ አይደለም ሌሎቹ ዋናዎቹ ደግሞ እናንተ ነገር ያነሳችሁ ደግሞ ያው እንደ ቅድም እንዳደርጉም ነው። ሰው ሁሌም ጓደኛ ሆኖ አይቀርም፣ የሆነ ቀን ይቋረጣል። ደግሞ በጣም የሚዋደድ ሰው ከሆነ ጥሉም እንደዛ ነው። የእውነት ነው የሚጣላው፣ የምር ነው ብላቸው። በጣም የሚዋደድ ሰው ጥሉም የእውነት ያደርጉታል። እና ትልቅ ሰዎች ናችሁ፣ ተው ተውም ለማለት ፈልጋለሁ።